ስቃይ ስታዩ ይች እህታችን አሁን ዛሬ ይች እህታችን ናት። ይሄ ሰውዬ እንዲያዝ ያደረገችው እሷን በጣም ብዙ ስቃይ አድርሶባታል። ሌላው ደግሞ አሁን የእሷን ልክ ማስፈራሪያ እንግዲህ በቤተሰቦቿ እንደዚህ አደርጋለሁ። ያንችን ቤተሰብ ሲጀመር ማድረግ አይችልም። ምክንያቱም ከአሁን በኋላ የሚወርደው እስር ቤት ስለሆነ የሚጠብቀው የእሷን ቤተሰብ ማግኘት አይችልም። ማስፈራራት ብቻ ነው እንጂ በተግባር እንደማያደርገው። እንግዲህ ካቤል እጅ ከገባ በኋላ ይሄ ሰውዬ ብዙ መረጃ አለው። ምን አይነት ሰው እንዳሰቃ እንደሚያሰቃይ በየቀኑ ያው ታውቃላችሁ። ብዙ ጊዜ ባለሀብቶች ወይ የሆነ ዝና ያላቸው ሰዎች ሁልጊዜ ከኛ በላይ ሰው የለም። በተለይ ብር ያላቸው ሰዎች በጣም ጭንቅላታቸው የተደፈነው በብር እና በብር ብቻ ነው። ለሰው ልጅ ክብር ለሰው ልጅ የሆነ እንትን ምን ይሰማዋል የሚለውን በፍጹም አያስቡም። በመጨረሻም ካቤል ልጅ ስለጣለው እኔ በጣም ደስ ብሎኛል። የእናቱ ስቃይ የምታውቁ ታውቃላችሁ። ባዶ እንትን ቤት ዘግቶባት ስንት ቀን ሙሉ አቤል በምን አይነት ሁኔታ ሲያሳልፍ እንደነበረ እንግዲህ አቤል ደግሞ በምንም አፈላልጎ እናቱን አግኝቶ አሁንም ጥንቃቄ ማድረግ አለበት። ግን አሁን ይሄ ሰውዬ ከተያዘ ቢያንስ ትንሽ እረፍት የሚያገኝ ይመስለኛል። ምክንያቱም ይሄ ሰውዬ ቅጣቱ ማግኘት አለበት። እንደዚያኛው ሰውዬ በሽጉጥ ሲተኩስ ራሱን ያጠፋ ብዬ፣ ልክ መስፍን እንደሚባለው ሰውዬ በአና ተመልካቾች እንግዲህ እንደምታውቁ ራሱን ልክ እነሱ ሲደርሱበት ራሱን ያጠፋው ሰውዬ መስፍንን እንግዲህ ሁላችሁ ታውቃላችሁ። አሁንም እዚህ አቤልም ጋር ተኩስ ስሰማ በቃ ራሱን እንደዚህ አጠፋ ብዬ ነበር፣ ግን ራሱን አላጠፋም። የተጎደው የእነ አቤል ጓደኛ ነው፣ አብሮ የሚሰራው ልጅ ማለት ነው። እንግዲህ እግዚአብሔር ደግሞ ይማረው፣ የውሻ ቁስል ያደርግልህ እያላቸው፣ እንግዲህ ጸሎት አድርጉለት ወንድማችን ምንም ነገር አይሆን። ለሰው ብሎ እንደዚህ እራሳቸውን እስከ መስጠት ራሳቸው መሳወት እስከሚሆኑ ድረስ በጣም ብዙ ወንድሞቻችን፣ በዚህ ስራ ተሰማርተው የሚሰሩ ሰዎች እንደምታየት ነው። በጣም ብዙ ስቃይ ደርስባቸዋል። ብዙ ነገር ግን በቤተሰባቸው ይመጣሉ በማይሄዱት ነገር የለም። እውነቱ ሲወጣባቸው ከኛ በላይ ሰው የለም ብለው የሚያስቡት ሰዎች እንግዲህ እውነቱ እውነቱ ሲወጣባቸው ንብረታቸው ሁሉ ነገር ሲመለስባቸው ብራቸው ሁሉ እንትን ሲሉ፣ አንዳንድ ቅሌታም ሰዎች እንግዲህ መጨረሻቸው ይሄ ነው። ዛብሮ ዛብሮ ዛብሮ ይሄው በመጨረሻም ካቤ ልጅ አስገብቶታል። አቤል በጣም ጀግና ነው! ወንድማችን ባይጎዳ ኑሮ በተለይ በጣም ደስ ይል ነበር። ግን ደግሞ እንግዲህ የአንዳንድ ጊዜ ያው እንደዚህ አይነት ድል ስታመጡ የሆነ ችግር አይጠፋም። ደስታ ብቻ ቢመጣ ደስ ይለን ነበር። ያው ወንድማችን ስለተጎዳ እንግዲህ እግዚአብሔር ይማረው። በመጀመሪያ እንግዲህ ሰውየው ደግሞ ቅጣቱ ማግኘት አለበት። ራሱን ሳጠፋ እኮ ነገሩ ይሄ እንኳን ወንበዴ እንደዚያኛው ሌባ አይደለም፣ እንደ መስፍን አይደለም። መስፍን የተባለው ያው ራሱ ወስኖበት የቆየ ይመስለኛል፣ ግን ይሄኛው ምንም ነገር እንትን ሳይል እንግዲህ ወንድማችሁ ነው። ምንም በቃ በቃ፣ እግዚአብሔር የውሻ ቁስል ያድርግለት እያላችሁ ኮሜንት ስር ጻፉለት፣ ጸሎት አድርጉለት። የአቤል እናት እንዴት እንደተሰቃየች ያያችሁ አሁን ይቺ እህታችን ይሄን ሰውዬ እንዲያዝ በደንብ አድርጋ መረጃ እንትን ያለቻቸው ቤተሰቦቿን እያስፈራራ በምን አይነት ሁኔታ እንዳሉ አሁን እንግዲህ አላይታወቅም። ግን እናት አቤልም ጥንቃቄ ማድረግ አለባቸው። እንደምታውቁት እንደዚህ አይነት ወንጀል ውስጥ ተሳትፈው የሆነ መረጃ የሚያቀብሉት ሰዎች በነ ልዑልም እንደምታዩት ነው። መጀመሪያ ለቤተሰቦቻቸው ጥበቃ ያንትን ይሉላችኋል። ከእግዚአብሔር በታች ግድ ነው ሰው ያስፈልጋል ማለት ነው። እህታችን በጣም ፈርታለች። ስለ ቤተሰቦቿ መፍራትም አለባት። አቤል ደግሞ ከተቻለ እንግዲህ ለዚች ቤተሰቦች እንግዲህ የሚያስፈልገውን ነገር ያደርጋል ብለን ተስፋ እናደርጋለን። ሲጀመር ሰውየው አሁን ምንም ነገር ማድረግ አይችልም፣ ማስፈራራት ብቻ ነው እንጂ ኦሬዲ ሰውዬው ከተያዘ እስር ቤት ነው የሚገባው። ለሷ ቤተሰቦች ምንም ነገር ሊያደርጋት አይችልም ማለት ነው። ሰዎቹንም ቤተሰቦቿንም ምንም ነገር ማድረግ አይችልም። ስርዓቱን ይዞ መቀጣት ባለበት ይቀጣል። ያው ብሪ ካለች ደግሞ ኢትዮጵያ ውስጥ እንግዲህ እንደምታዩት ነው። አንድ ሰው እንኳን ነፍስ ገሎ እንኳን እንግዲህ ስንት ቀን አስረው እንደሚፈቱ ታውቃላችሁ? ብር ካለሽ በተለይ ምንም። ብቻ እኔ ስለ ኢትዮጵያ ማውራት አልፈልግም ብዙ ነገር ስላለ። ያው አቤል ስላገኘው ብቻ ደስ ብሎኛል። ሰውየው ቢታሰርም መልሶ መፈታቱ ስለማይቀር ብዙም እንትን አይልም። ግን ካሁን በኋላ ጥንቃቄ ማድረግ አለባቸው እና አቤልም በተለይ እናቱ እውነት በተቻለ አቅም እንግዲህ ምንም አለ ምንም ዋናው እንግዲህ ሰውየው ከተያዘ አቤል ቢያንስ የእናቱን እናቱ ሲያሰቃያት የነበረ ሰውዬ ይሄ እናቱን ብቻ ሳይሆን በጣም ብዙ ሰዎችን፣ ብር ያላቸው ሰዎች እንደምታቸው። በተለይ ሁሉም ሰው አይደለም፣ ከነገራችን ላይ ብር ያለው ሰው ስንል ሁሉንም አያካትትም። አንዳንድ ህሌና ያላቸው አሉ፣ አንዳንድ ደግሞ ህሌናቸውን የሸጡ ሰዎች፣ ልክ እንደነዚህ አይነት ሰዎች አሉ። አሁን ሞር እንኳን ተይዞ እንኳን በቁጥጥር ስር ውሎ እንኳን ማስፈራራቱን አልተወም። ኦሬዲ እሱ በምንም ሊያገኛቸው አይችልም። አሁን የሚጠብቀው ሰውዬው ምንድ ነው እስር ቤት ነው። ስለዚህ ምንም ነገር ማለት አይችልም ማለት ነው። ምንም አለም ምንም ምንድ ነው፣ ምን ብንጫጫ በአንድ ሙገጫ ተልባ ብንጫጫ በአንድ ሙገጫ በሚለው አልቆለታል። ካሁን በኋላ ከኔ በላይ ሰው የለም ዘራፍ እንኳን የሚሉ ሰዎች ሲያዙ ሰውን መጉዳት ሰውን ያልሆነ ነገር እንድታስቡ ያደርጓችኋል። መጨረሻቸው ደግሞ የዛብረው ዛብረው ዛብረው እንደዚህ ሲያዙ ደግሞ ያዙ ልቀቁኝ ከእኔ በላይ ሰው የለም የሚሉ ሰዎች እንግዲህ እንደዚህ ናቸው። ዝም ብላችሁ ካያችሁ ይደነፋሉ በቃ ምንም አቅም የላቸውም ግን በቃ ጉራቸው ምናቸው በቃ ከኛ በላይ ሰው የለም የሚሉ ብለው የሚያስቡ ሰዎች የሉም ልክ እንደዚህ አይነት ሰዎች ናቸው እንግዲህ ቅሌታቸውን በአደባባይ እያወጡ ጀግኖቻችን እንደናንተ በመጀመሪያ እንደናንተ አይነት ጀግና ጀግና ኢትዮጵያ ውስጥ ስላለ ከተቸገረ ከተበዳይ ጎን ቆማችሁ ያለምንም ነገር በእናንተ በቤተሰቦቻችሁ በተለያየ እንትን መጥተው ቢያስፈራሯችሁ እንኳን አልበገር ብላችሁ እንደዚህ ወንጀለኞችን ስለምታጋፍጡልን ስለ አምጥታችሁ አደባባይ ላይ ለሌላዎች ትምህርት እንዲሆን ሌላ ሰው ይሄንን ቪዲዮ እያየ ብዙ ሰው ከስተቱ አይማርም፣ እንደምታዩት ነው። ነግጧት እኔ እያዛለሁ ብሎ ማንም ሰው አያስብም። እቺ እህታችንም እግዚአብሔር ይስጣት። በመጀመሪያ እውነቱን ተናግራ ፈርታ ነበረ። እንግዲህ ከትናንት ወደ የተለቀቀ ቪዲዮ እንዳያችሁት መናገር ራሱ አልፈለገችም ነበር። ምክንያቱም ቤተሰቦቿ በሱ እጅ ቁጥጥር ስር ስለዋኑ አንድ ነገር ቢያደርግብኝ ብላ እውነቷን ነው። በእሷን መፍረድ አንችልም። ግን ውኑን ቀረ እንግዲህ አቤል እንደምንም አወታቶ ቤተሰቦችሽን ምንም ነገር አላያደርጋቸው እኔ ለቤተሰቦችሽ ጠባቂ አስቀምጥልሻለሁ ምናምን ብሎ በምንም አወጣቶ እንግዲህ ሰውዬው ካለበት ድረስ ይዘው ቦታውን ጠቁማ እንግዲህ አስዘዋለች ማለት ነው። ያው እንግዲህ ከተያዘ በኋላም እንደምታዩት ነው። እየደነፋ ነው፣ ከኔ በላይ ሰው የለም ብሎ የሚያስብ ሰውዬ አሁን ላይ ሲያዝ እንግዲህ ያዙኝ ልቀቁኝ እያለ ነው። መጨረሻቸው ይሄ ነው። እንግዲህ ከቅሌት ቅሌት፣ ከውርዴት ውርዴት ማለት ይሄ ነው። ትልቁ ዳቦ ምንድን ነው የሚባል አባባል አለ። የዚህን ቅሌታም ሰውዬ እንግዲህ አይታችሁታል። ትንሽ እኔ ደንትን ያለኝ ነገር ሰው ባይጎዳ ጥሩ ነበር። ያው እንግዲህ አንድ ጊዜ ሆኗል፣ ምንም ማድረግ አይቻልም። ያው እንግዲህ አንዳንድ ጊዜ ሰዎች በተለይ እንደዚህ አይነት ስራ የሚሰሩ ሰዎች እኔ ሁልጊዜ እንደምላችሁ ነው፣ ጥንቃቄ ማድረግ አለባቸው። ምክንያቱም ልክ ልትይዙ ስትሉ እነዚህ ሰዎች ባዶ እጃቸውን አይንቀሳቀሱም፣ ወይ መሳሪያ ወይ ስለት ነገር ይዘው ስለሚሄዱ አትቅረቡ። ፊት ለፊት ለምን እንትን ለማለት ለመያዝ ወይም ምን ለማለት አትሞክሩ። በርቀቱ ናችሁ ማናገር ትችላላችሁ። ብዙ ጊዜ እኔ ይህንን መልዕክት አስተላልፋለሁ። ኮሜንት ከታች ይጽፋለሁ፣ ግን ሰው ብዙም እንትን አይልም። ያው እንግዲህ ከሰውም እንትን በላይ ደግሞ ፈጣሪ ፈጣሪ ይጠብቃቸው። በመጀመሪያ ሰውም ከምንም እሱ አምላክ ሲጠብቅ ምንም ነገር ብትሆኝ እግዚአብሔር አሳልፎ አይሰጥሽም። መልካም የምትሰሩ ሰዎች ደግሞ እንግዲህ ስኬት አማ እየሆናችሁ ነው እያያችሁ ነው ምክንያቱም ስራችሁ እውነት ከተበዳይ ጎን ቁማችሁ ስለምትሰሩ የእናንተ እውነተኛ እንትናችሁ ደግሞ እያያችሁ ነው። እንግዲህ እውነት እውነት ነው። ሁልጊዜም ገንዘብ ያላቸው ሰዎች ዝም ብለው ያልሆነ የሆነ ነገር እየቀብጣጠሩ ሰውን ወደ እንትን ወደ ባላሰባችሁት መንገድ እንድትሄዱ ያደርጋችኋል። ግን መጨረሻችሁ እንግዲህ እያያችሁ ነው። ቅሌትና ውርደት ብቻ ነው የሚጠብቃቸው። ብቻ የእናቱን እናቱን ያያችሁ፣ በሱ እናቱ ናችሁ። እናቶች የአቤል እናት በእናቶች ስንትን ብላችሁ ስታዩ እንደዛ ታክ ባዱ አፈር ላይ ኮ ነው እንትን ብሎ አሁን ላይ ደግሞ ይሄ ሁሉን እንትን ዞሮ ዞሮ ዞሮ አልያዝም ብሎ ከኔ በላይ ምንድን ነው ብሎ ሲደነፍ የነበረው ሰውዬ ከአቤል እጅ ሲገባ በጣም በጣም በጣም ነው ደስ ያለኝ የእውነት። እናቱ መቼም እንደኔ ማናችሁም ያሳዘነቻችሁ ሁላችሁም አይታችኋል። ወንድ ልጅ ይወለድ፣ በቃ ወንድ ልጅ ይወለድ። ወንድ ልጅ ተወልዶ ካልሆነ እንደ አባቱ በለው በምንሽር የሚለውን ለእነዚህ ለጀግኖቻችን ፉከራ ያስፈልጋቸዋል። የእውነት እነዚህ ሰዎች ማንም ሰው ያላያቸው ሰው ልጆች ናቸው። የእውነት በጣም ብዙ በርከት ከት ያሉ ለእንደዚህ አይነት ወንጀልን እያጋፈጡ እውነትን እያወጡ ያሉት መንግስት ቢያውቃቸው ደስ ይለኛል። እውቅና ቢሰጣቸው ራሱ ደስ ይለኛል። የእውነት ማንም ሰው ደፍሮ የማይሰራውን ስራ ነው እየሰሩ ያሉት እየተጋፈጡ ያሉት። ለማንኛውም የዛሬው ቪዲዮ የሚመስል ነበረ። ከተመቻችሁ ቪዲዮ ላይክ ሼር እያደረጋችሁ ጀምሩ። በሌላ ቪዲዮ እስከምንገናኝ ድረስ ተነሳን ብትሆኑ ወዳችኋለን። ባይ ባይ። ላይክ እያደረጋችሁ ጀምሩ። እወዳችኋለን